ክብር ለጌታ ነው ብየ፣ አሜን። እግዚአብሔር አምላካችን ስንት ማለት አሜን፣ የሚረዳን የሚራራ፣ ዝናብና ይባረክ፣ አሜን። ስሙ ይባረክ፣ አሜን። ስሙ ይባረክ፣ አሜን። ኢየሱስ ያድናል፣ አሜን። ኢየሱስ ጌታ ነው፣ አሜን። እንደዚህ ይላል የዕለቱ መልእክት ሜልቶ ከዝናቡ ጋር እየተዋጋን ማለት። ክብር ለጌታ አሜን። ዝናቡ በጣም ሃሌሉያ። አዎ ይዛት ያዘ። አሜን ክብር ለጌታ ለኢየሱስ አሜን። ኢየሱስ ያድናል አሜን። ኢየሱስ ሰላማችን አሜን። ኢየሱስ ሰላማችን አሜን። ጌታ ኢየሱስ ስለ ጌታ ኢየሱስ ሲናገር መጽሐፍ ቅዱስ ይላል፣ ከዚህ የሚበልጥ ፍቅር ሰውን እስከ መውደድ በመስቀል ላይ እስከ መሞት የሚያደርስ ፍቅር የለም። አሜን። ወደዚህ ፍቅር ወደዚህ ጌታ ያመጣን ኢየሱስ ይወዳል። አሜን። ኢየሱስ ይወዳል። ወደን የምታየው ይህም ፍቅር በዚህ የምታየው ይህም ፍቅር ይህ ፍቅር ደግሞ ከሞትም ምን ይላል? ያድናል። በዚህ የፍቅር ጥቅብ ሁሉ የፍቅር መጨረሻ ሁሉ ምን ብሏል? ተገልጧል። ክብር ለኢየሱስ፣ ለወደደ ከኃጢአታችን በደሙ ላጠበን ለመንግሥቱ ለአባቱ ካህናት ኖርዘር ለመረጠን ለእርሱ ከዘላለም እስከ ዘላለም በቤተ ክርስቲያን አሜን። እርሱ ከደመና ጋር ይመጣል፣ አሜን። እርሱ ይመጣል፣ አሜን። ሳይመጣ ወደ ኢየሱስ ቅረቡ፣ አሜን። እርሱ ያበራላችኋል፣ አሜን።